በፕሮፌሰር ኃይሌ ገሪማ የተዘጋጀው እና ዓድዋ የአፍሪካ ድል የተሰኘው ዘጋቢ ፊልም ለተባባሪ ፕሮፌሰር ተስፋዬ ገሰሰ ፋውንዴሽን ማጠናከሪያ እንዲውል በማሰብ ለባህር ዳር ከተማ የጥበብ አፍቃሪያን ቀረበ። ፋውንዴሽኑ ተተኪ የኪነ ጥበብ ሰዎችን ለማፍራት ዩኒቨርሲቲዎችን እና ትምህርት ቤቶችን መሰረት አድርጎ እንደሚሰራ የፋውንዴሽኑ አስተባባሪ ዶክተር ወሰን ባዩ ተናግረዋል። ቃል ኪዳን ዘላለም ተጨማሪ ዘገባ አለው። በፕሮፌሰር ኃይሌ ገሪማ የተዘጋጀው ዓድዋ ፊልም ለተባባሪ ፕሮፌሰር ተስፋዬ ገሰሰ ፋውንዴሽን ማጠናከሪያ ለባህር ዳር ተመልካቾች ቀረበ። በፕሮፌሰር ኃይሌ ገሪማ የተዘጋጀው ዓድዋ የአፍሪካ ድል ዘጋቢ ፊልም ለተባባሪ ፕሮፌሰር ተስፋዬ ገሰሰ ፋውንዴሽን ለማገዝ የሚውል በማሰብ ለባህር ዳር ተመልካቾች ቀርቧል። ተባባሪ ፕሮፌሰር ተስፋዬ ገሰሰ የዘመናዊ የቲያትር አባት በመባል ይታወቃሉ። በርከት ያሉ የኪነ ጥበብ ስራዎች ላይም ነበሩ። በደንብ ከሚታወቁበት ቲያትር ጀምሮ ፊልም፣ ተከታታይ ድራማ፣ መምህርነት ማዘጋጀት እንዲሁም በገጣሚነትና በሌሎች የኪነ ጥበብ ስራዎችም ተገልጠው ነበረ። አሻራው ብዙ ነው። እንደምታውቁት በ1951 ዓ ም በንጉሱ ምርጫ ቲያትር እንዲያጠና ወደ አሜሪካ የተላከ የመጀመሪያው የቲያትር ዘመናዊ ቲያትር ምሁር ነው። ግን ዝም ብሎ አይደለም የመረጡት። እዮም የሚባለውን ቲያትር ሲሰራ አይተውት ነው። በዛም ተማርከው እንደውም የእጅ ሰዓታቸውን የወርቅ የእጅ ሰዓታቸውን ሸልመውት ነው። በቲያትር ላይ ብቻ አልተወሰነም። እንደምታውቁ ፊልምም ላይ ሰርተዋል። ድርሰትም ላይ ብዙ መጽሐፍቶች ደርሰዋል። ብዙ መጽሐፍቶች ተርጉሟል። የማንዴላን ታሪክ እንደ ዑመር ኸያምን የመሰሉ በዛ ላይ አስተዳዳሪ ነበረ። ሀገር ፍቅርንም ብሔራዊ ትያትርንም አስተዳድሯል። አዲስ አበባ ዩኒቨርሲቲ መምህር ነበረ። አሻራው ብዙ ነው። ገጣሚም ነበረ። በኪነ ጥበብ ህይወታቸው እጅግ ብዙ የኪነ ጥበብ ሰዎችን አፍርተዋል። ከነዚህ መካከል ዛሬ ፋውንዴሽኑን ለማጠናከር ለተመልካች የቀረበው ፊልም አዘጋጅ ፕሮፌሰር ኃይሌ ገሪማ ተጠቃሽ ናቸው። ጋሽ ተስፋዬ ብዙ አርቲስቶችን ያፈራ ግለሰብ ነው። ከነዚህ ውስጥም አንዱ ፕሮፌሰር ኃይሌ ገሪማ ነው እና ከቀድሞቹ ተማሪዎች አንዱ ነው። እነ ደበበሸቱም የእሱ ምርቶች ናቸው። እነ ውጋየሁ ንጋቱ እና አባተ መኩሪያ ሁሉም እስካሁን ድረስ እነ አለማየሁ ታደሰ ምት ከወጣቶቹ ድረስ የእሱ አሻራ ያረፈባቸው ናቸው። ይህ ፋውንዴሽን በዋናነት አላማው የተሻለ የኪነ ጥበብ ሰዎችን በዩኒቨርስቲዎች እንዲሁም በትምህርት ቤቶች ተተኪ የኪነ ጥበብ ባለሙያዎችን ለመፍጠር እንደሆነ የተባባሪ ፕሮፌሰር ተስፋ የገሰሰ ፋውንዴሽን አስተባባሪ የሆኑት ዶክተር ወሰን ባዩ ገልጸዋል። አላማችን ዩኒቨርሲቲዎች ጋር ስናሳይ ዩኒቨርሲቲ ተማሪዎች ታሪካቸውን እንዲያውቁ ታሪክ ላይ እንዲመራመሩ ለማድረግ ነው። እነሱ ብቻ አይደለም ትምህርት ቤቶች ላይ ወደፊት የምናሳይ ይሆናል። ምክንያቱም ተማሪዎች ከዚህ ፊልም ብዙ ነገር ያገኛሉ ብለን ስለምንጠብቅ በርካታ ወላጆች ህጻናትን ይዘው መጣው ሲመለከቱ ነበር። የዓድዋ ድል በዓል በኢትዮጵያ ለመቶ ጊዜ ሲከበር የተዘጋጀው ይህ ፊልም ለዚህ በጎ ዓላማ ለተመልካች በድቃም ይቀርቧል ከዚህ በፊት እኔ በመጽሐፍ ደረጃ በጽሁፍ ደረጃ ወይም ደግሞ በድምጽ የተለያዩ እንትኖችን በማየት ነበር የምናውቀው ስለ ዓድዋ ታሪክ። ዛሬ ደግሞ ዶክመንተሪ ተሰርቶለት በምንወደው በሀይሌ ቅሪማ በጣም ደስ ብሎናል። የሱ ፊልም እሱ ነው የሰራው ሲባል ራሱ ትልቅ ያው ታሪክን የሚጠቅስ ነው ብለን አስበን ነበር የመጣ ነው። ደስ ብሎናል። ከነበሩት ከትልልቅ አባቶች እየጠየቀ ብዙ ነገሮች እንድናውቅ ከነበረን እውቀት ላይ ተጨማሪ ነገር አግኝተናል። በጣም ደስ ብሎናል። በፕሮፌሰር ተስፋዬ ገሰሰ ፋውንዴሽን ማጠናከሪያ ለእይታ የቀረበው ፊልም በተለያዩ ቦታዎች በድጋሚ የሚቀርብ ሲሆን ፋውንዴሽኑ በቀጣይም የተለያዩ ስራዎችን ለመስራት ዝግጅቱን ማጠናቀቃቸውን የፕሮፌሰር ተስፋዬ ገሰሰ የበኩል ልጅ የሆኑት አቶ ገሰሰ ተስፋዬ ገልጸውልናል። ብዙ እቅዶች አሉን። በመጀመሪያ የጋሽ ተስፋዬን ህይወት ታሪክ ማጻፍ ነው። ሁለተኛ እንቅስቃሴ እያደረግን ነው አሁን በሱስም መታንትን አንድ ላይብረሪ ለመክፈት አሁን ደግሞ እንደምታውቁት ክረምት ነው። ክረምቱ የመጣ ስለሆነ ተማሪዎች ከአካዴሚክስ ሲወጠው እረፍት የሚያሳልፉበት ጊዜ ነው። ስለዚህ ለኛ ጥሩ አጋጣሚ ነው። ኪነ ጥበብ ላይ ዝንባሌያቸውን ለማወቅ የሰመር ካምፕ ነገር አዘጋጅተናል። አዲስ አበባ በሚገርም ሁኔታ ከሁሉም አቅጣጫ ነው ጥሬት የመጣልን። በሚቀጥለው ሳምንት ወሎ ዩኒቨርሲቲ ተጋብዘናል። ከዛ የሚቀጥለው ሳምንት ላይ ደብረ ማርቆስ ተጋብዘናል። ጎንደር ተጋብዘናል፣ ድሬዳዋ ተጋብዘናል። አሁን እንዴት እንደምናዳርስ ነው እንግዲህ። አንዴ ይደገማል። ማክሰኞ፣ ሰኞ ደግሞ ያው ለዩኒቨርሲቲ ተማሪዎች ደግሞ እናሳያለን ማለት ነው።